አሁን የደረሰን ሰበር ዜና አለ። ከኢፌድሪ የመንግስት ኮሚኒኬሽን የተሰጠ መግለጫ ሰላማዊ መንገድ እንዳይዘጋ ዓለም አቀፉ ማህበረሰብ ህወሀት ወደ ሰላማዊ መንገድ ሊያመጣው ይገባል። ያለ ጦርነት መኖር የማይችለው ህወሀት ለሰላም የተከፈቱትን በሮች ሁሉ እየዘጋቸው ነው። የመከላከያ ኃይላችን ይዞ በቆየባቸው ቦታዎች ላይ አሁንም ጥቃት እየፈጸመ ይገኛል። የመከላከያ ኃይላችን የመንግስትን የሰላም አማራጭ በመያዝ በጥንቃቄ በመከላከል ላይም ይገኛል። እስካሁን የኢትዮጵያ መንግስት ለሰላም ያደረጋቸው ጥረቶች የከፈላቸው ዋጋዎች ይታወቃሉ። መንግስት በሰሜን የሀገሪቱ ክፍል የተፈጠረውን ችግር በሰላማዊ መንገድ ለመፍታት ውሳኔ ማሳለፉ ይታወቃል። በዚህ ውሳኔው መሰረት ታዲያ የተናጥል የተኩስ አቁም አድርጓል። ለእርዳታ የሚገቡ መኪኖችና ለእርዳታ የሚገቡ ቁሳቁሶች ላልተገባ ተግባር መዋላቸውን እያወቀ እንኳን ለህዝቡ ሲባል ወደ ትግራይ ክልል ሰብአዊ እርዳታ ያለ ችግር እንዲገባ ሁሉንም ነገር አመቻችቷል። የድርድር እቅዱንና ተደራዳሪዎችንም ይፋ አድርጓል። በማናቸውም ጊዜ ማንኛውም ቦታ በማንኛውም ጉዳዮች ለመነጋገር ዝግጁ መሆኑንም አስታውቋል። መንግስት ዓለም አቀፉ ማህበረሰብ አሁን በግልጽ እንደታየው ህወሀት ነዳጅ ዘራፊ ብቻ ሳይሆን ጠባጫሪ መሆኑን አውቆ ማውገዝ አለበት። ዓለም አቀፉ ማህበረሰብ ሁለቱ ወገኖች ከሚል ፍርደ ገምድል ጥሪ ተላቆ መንግስት ወደ ያዘው የሰላም አማራጭ ህወሀት እንዲመጣ ግፊት እንዲያደርግ አሁን ምንም መንግስት ጥሪ ያደርጋል። ይህ ካልሆነና ህወሀት ጥቃቱን የሚቀጥል ከሆነ ግን መንግስት በህግ የተጣለበትን ግዴታ ለመወጣት ሲል ማንኛውንም እርምጃ ለመውሰድ የሚገደድ መሆኑን ያሳውቃል። ነሐሴ 20 ቀን 2014 ዓ ም አዲስ አበባ። አሁን የደረሰን ሰበር ዜና ከመንግሥት ኮሚኒኬሽን አገልግሎት የተሰጠ መግለጫ። ሰላማዊ መንገድ እንዳይዘጋ ዓለም አቀፉ ማህበረሰብ ህወሓት ወደ ሰላም መንገድ ሊያመጣው ይገባል። ያለ ጦርነት መኖር የማይችለው ህወሓት ለሰላም የተከፈቱትን በሮች ሁሉ እየዘጋቸው ነው። የመከላከያ ኃይላችን ይዞ በቆየባቸው ቦታዎች ላይ አሁንም ጥቃት እየፈጸመ ይገኛል። የመከላከያ ኃይላችን የመንግስትን የሰላም አማራጭ በመያዝ በጥንቃቄ በመከላከል ላይም ነው። እስካሁን የኢትዮጵያ መንግስት ለሰላም ያደረጋቸው ጥረቶ ሪሶርቶች እና የከፈላቸው ዋጋዎች ይታወቃሉ። መንግስት በሰሜኑ የሀገሪቱ ክፍል የተፈጠረውን ችግር በሰላማዊ መንገድ ለመፍታት ውሳኔ ማሳለፉ ይታወቃል። በዚህ ውሳኔው መሰረት የተናጠል የተኩስ አቁም አድርጓል። ለእርዳታ የሚገቡ መኪኖችና ለእርዳታ የሚገቡ ቁሳቁሶች ላልተገባ ተግባር መዋላቸው እያወቀ እንኳን ለህዝቡ ሲባል ወደ ትግራይ ክልል ሰብአዊ እርዳታ ያለ ችግር እንዲገባ አሁንም ሁሉንም ነገር አመቻችቷል። የድርድር ዕቅዱና ተደራዳሪዎችንም ይፋ አድርጓል። በማናቸውም ጊዜ በማንኛውም ቦታ በማናቸውም ጉዳዮች ለመነጋገር ዝግጁ መሆኑንም አሳውቋል። ዓለም አቀፉ ማህበረሰብ አሁን በግልጽ እንደታየው ህወሀት ነዳጅ ዘራፊ ብቻ ሳይሆን ጠባጫሪ መሆኑን አውቆ ማውገዝ አለበት። ዓለም አቀፉ ማህበረሰብ ሁለቱ ወገኖች ከሚል ፍርደ ገምድል ጥሪ ተላቆ መንግስት ወደ ያዘው የሰላም አማራጭ ህወሀት እንዲመጣ ግፊት እንዲያደርግ አሁንም መንግስት ጥሪውን ያደርጋል። ይህ ካልሆነና ህወሀት ጥቃቱን የሚቀጥል ከሆነ ግን መንግስት በህግ የተጣለበትን ግዴታ ለመወጣት ሲል ማንኛውንም እርምጃ ለመውሰድ የሚገደድ መሆኑን ያሳውቃል። ነሐሴ 20 ቀን 2014 ዓ.ም አዲስ አበባ። ከኢትዮጵያ ቴሌቪዥን በጋዜጣ የተላለፈላችሁ የነበረው የዛሬ አርብ አራት ማዕዘን ዜናችን ይሄው ነው። የተወደዳችሁ www.youtube.com/ebcworld የኢትዮጵያ ቴሌቪዥን ተጨማሪ መረጃዎችና ዜናዎችን የምታገኙበት ሌላኛው አማራጫችሁ ይሁን። ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት